እሱ አውራኝ አውራኝ አረ ሮታ ምን ሆነሽ ነው? ተይኝ። አሁንም በጣም አግሬሲቭ እያደረግሽኝ ነው። በጣም አግሬሲቭ እያደረግሽኝ ነው። በቃ ተይኝ። ልሂድበት ነው ያልኩት እኔ በቃ በሰላም ተሰናበችኝ እንደሆነ ተሰናበችኝ። ደግ ደግሜ ልንገርህ፣ አልሰናበት። አሁንም ምታኝ፣ ድጋሚ ምታኝ። ይኸው አጠገብህ ነኝ አይደለ? ምታኝ፣ አኔ ምታኝና ሂድ እንጂ ስለመታኸኝ እፈቅድልሃለሁ ማለት አይደለም። መሄድ እስካለብን ድረስ አብረን ነው የምንሄደው። አሁን አንዴ ስሜኝ፣ አንዴ ስሜኝ። እሺ ልስማ። በቃ ተይኝ። ከመንገዴ ውጪ ተይኝ። እኔ መጎዶን የኛ አይደል ራሴ ጎዶአለሁ። አመሰግናለሁ። እስከሆነም ስለጋሽ ለቤተሰብ ይሰጋሉ። በይሳት እንደምትታስበያችሁ ቀላል ቀለል አድርገው አይደለም ዙሩን እያከረሩት። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ ያለው ፈጣሪ መስገን፣ እናንተ እንዴት ናችሁልኝ? ባላችሁበት ሁሉ ሰላማችሁ ይብዛልኝ፣ በዝትዝት ይበልልኝ ይላችኋለሁ። ያው እንግዲህ ዛሬም በአዲስ ነገር መጥቼላችኋለሁ። ያለውበት ሁኔታ ምናምን ታውቃላችሁ ሁላችሁ። የተፈጠረብኝን ነገር ምናምን ያው የቃል ወንድም ምናምን ክስ አምጥቶብኛል በሴቶችና ሕጻናት ምናምን ብሎ የፍርድ ቤት ወረቀት ይዞልኝ መጥቷል። የክስ ማለት ነው የማዘዣ ይዞልኝ መጥቷል ማለት ነው። እና ብቻ እኔ እንዴት እንደማስረዳችሁ አላቅም። ያው ለተፈጠረው ነገር እኔን በሰዓቱ ይቅርታ ጠይቄ ያለው ልጅቷንም ፈልጌ ሳይሆን የመታዋት አንደኛ በመታወት ነው ይሄ ክስ የመጣብኝ ፈልጌ ሳይሆን የመታዋት በቃ በሰዓቱ የነበርኩበት ሙድ ምናምን ልክ አልነበረም። በሰዓቱ የነበርኩበት ነገር ምናምን እኔ ከራሴ ጋር አልነበርኩም። እና ያው በአጋጣሚ እሷን በማይሆን ሰዓት መጣች፣ እኔም እጄን አነሳውባት። ያው ሴት ልጅ ላይ እጄን ማንሳት፣ እሷ ላይ እጄን ማንሳት ፈልጌ አይደለም። እንኳን እሷ ላይ ኖርማል ሌላ ወሬ ራሱ ብታወራ ሴት ላይ እጄን ማንሳት አልፈልግም ከነጨራሹ ማለት ነው። ግን በሰዓቱ እኔ ከራሴ ጋር አልነበርኩም። የዛንም ተናግሬያለሁ። ከራሴ ጋርም አልነበርኩም። እና በሰዓቱ በማይሆን ሰዓት መጣችብኝ፣ እኔም እጄን አነሳውባት። ለዛም ደግሞ በሰዓቱ ይቅርታ ጠይቂያታለሁ፣ ለወንድሟም ይቅርታ ብያለሁ፣ በሚዲያ ለእናንተም ይቅርታ ብያለሁ። በእናንተ ፊት ሁሉም ነገር ይቅርታ ብያለሁ። በቃ በሰዓቱ እኔ ከራሴ ጋር አልነበርኩም፣ ልክ አልነበርኩም። በጣም ይቅርታ። እኔ ከዚህ በኋላ እቺ ልጅ አትድረስብኝ፣ ሌላ ነገር እንዳይከተላትም አትድረስብኝ፣ እኔ ያለሁበት ሁኔታ ጥሩ አይደለም ብዬ ተናግሬ ያለው ግን እነሱም ወደ ሌላ ነገር ይዘውት ሄደዋል፣ ነገሩን ማለት ነው። ያው እዛ ጋኔ ባጠፋውትም ጥፋት ወደ ክስና ወደ እስር ምናምን ይዘውት ሄደዋል ማለት ነው። ያው በእነሱም አይፈረድም፣ ወንድማም አይፈረድም። ያው ወንድም ነው፣ ሴት ልጅ እህቱ ስትመታም ይወድ የለም። እኔም ይቅርታ አርጉልኝና ሴት እህቴ እንድትመታ አልፈልግም። ያው እህቴ ብቻ ባይሆን ኖርማል ሴት ልጅ ራሱ ስትመታ አልወድም፣ እንድትመታም አልፈልግም። ያው እሱ ደግሞ እህቱ ነችና የሁሉ ነገር እንዲደርስባት ምናምን አይፈልግም ግን ይሄን ያለ ርቀት ምናምን መሄድ አያስፈልጋቸውም ነበር። ያው እኔ በሰዓቱ እሱንም ይቅርታ ብየዋለሁ፣ እሷን ስለመቷት ይቅርታ ብየዋለሁ። ግን እሱ ሊሰማኝም ፍቃደኛ አይደለም። ምን እንጃ ከሷ በላይ እሱን ያስቀየምኩት ነው የሚመስለው። ወደ ክስ ይዘውት ሄደዋል ነገሩ እና ይሄን ነገር ደግሞ ሳጣራ ይሄ ክስ ያው ትንሽ አመት ምናም ያስፈርዳልም ትንሽ ጠበቅ ያለውም ነው። ያው የሄዱበት መንገድም ከበድ ያለ ነው። አክረውታል ነገሩ ወያው ላይ ያለ ሰው ስጠይቅ እናንተም በውስጥ እየነገራችሁኝ ነው፣ ትንሽ የሆነ የእስር ጊዜ ምናምን የሚያስፈርድ አይነት ነገር ነው ያረኩት። እነሱም ማስረጃ ይዘዋል፣ ብቻ እኔም ማስረጃ በቃ ይቅርታ የጠየቅኩበት ነው እና በዛ ሰዓት ልጅቷም እንደዛ ስትንጋተተኝ ምናምን ነው ይሄን ነገር የፈጸምኩት። እና እኔ በሰዓቱ ልክ ስላልነበርኩ ያ ነገር ተፈጥሯል። አኬዙም ትንሽ ከበድ ይላል። ሙያ ላይ ያለውም ሰው ምስጠይቅ ምናምን ትንሽ ከበድ ያለ ነው ነገሩ የከረረ ነው ብለውኛል። እና በዚህ ሰዓት እኔ ደግሞ ሰርቼ መለወጥ መታሰርን ሳይሆን ሰርቼ መለወጥ፣ ቤተሰቤን ማገዝ መፈልግ ወጣት ነኝ። እኔ በዚህ ሰዓት እስር ቤት ገባሁ ማለት ሁሉ ህይወት የሚጨልም አይነት ነገር ነው። ገና ወጣት ነኝ። ብዙ መስራት የሚጠበቅብኝ ወጣት ነኝ። እና ለአንድ ላጠፋሁት ጥፋት ይህን ያህል መሄድ አልነበረባችሁም፣ ስላችሁ ያው ጥፋቴ ነው ይገባኛል እኮ ግን በቅርታ መተላለፍ የምንችለውን ነገር ህግ ድረስ ተወስዶ እንደዚህ ስል እንጃ። እኔ እስር እንኳን ለራሴ እንኳን ለጠላት እንደዚህ ማለመኘው ነገር ነው ጭራሽ ስር ማለት በጣም ገዳይ ነገር ነው። የምሬ ነው። እንጃ እኔ ካለውበት ነገር ሁሉ ነው የሚያሰናክለኝ። ለምን የሁለት ወር ስር አትሆንም ቢፈረድብኝ ካለውበት ነገር ነው የሚያሰናክለኝ። ብልሽት ሽት ነው የሚያደርገው ህይወቴን ማለት ነው። ያው ሁላችሁም ታቃላችሁ የስር ነገር ባትገቡበትም፣ ለማንም የምትመኙት ነገር አይደለም። ያው በሰዓቱ እኔም ይቅርታ ብያለሁ ጠይቄያለሁ፣ ግን እሱ ሊሰማኝ ፍቃደኛ አይደለም። አሁንም የቻልኩትን ነገር ሞክራለሁ፣ የቻልኩትን ሁሉ አደርጋለሁ። እና አሁን ምን አስቤያለሁ፣ በዚህ መሀል ሩታም እየተረበሸች ነው በማያገባትም እየተጨነቀች ነው። ያው ባለፈው የነበረችው ልጅ ያስተዋወቅኳችሁ ልጅ በመሀል እየተጨነቀች ነው በጣም በማያገባትም። እቺ ልጅ መጨነቅ የለባትም። እሷ ደግሞ ከጎን መሆንና ችግሬ የማካፈል ነው የምትፈልገው። እኔ ደግሞ ከዚህ ነገር ለማምለጥ በቃ ከራሴ ጋር አስቤ ወስኛለሁ። በቃ ከዚህ ከተማ ልርቅ ወስኛለሁ፣ ቢያንስ ይሄ ነገር እስኪርሳ ምናምን ከዚህ ከተማ ልርቅ ወስኛለሁ ማለት ነው። ያው ከዚህ ሌላ አማራጭ የለኝም ብዬ የታየኝና እንደ አማራጭ እንደ መፍትሄ የታየኝ ነገር ከዚህ ከተማ መራቅ ነውና ልጅቷንም ሌላ ነገር እንዳይደርስባት አምጪ ምናምን ምናምን ሚል ነገርም እንዳይደርስባት ለሷም ነግሬያት አንደኛም ስንብት ነው። ለሷም እንደዚህ ከጎኗ ነኝ እያለች ጥያት ጥፍት ጥፍትም ላለ ማለት እሷንም ለመሰናበት ነው እዚህ ጋር የመጣሁት ያው ጠርቻት አለው። ብቻ የመጨረሻችንም ሊሆን ይችላል፣ ላይሆንም ይችላል። አይታወቅም። እሱ እንደ ፈጣሪ ፍቃድ ነው። ብቻ ለመጨረሻ ጊዜ ልሰናበታት፣ ልመለስም ይችላል፣ አይታወቅም። ብቻ እንዲብዬም ማስረዳት አልችልም። ያ ምን ቸግሮኝ ነው እንጂ እዚህ ጋር ደልቶኝ አይደለም። በጣም ችግሩ ስለ ሆነ ነው እየሄድኩ ያለሁት እንጂ ደልቶኝ ምናምን ቢሆን የመመለሻ ቀኔንም ላውቀው እችላለሁ። ግን እዚህ ጋር በጣም በችግርና በጣም እንደ ግዴታ እኔም መቀየር ምናምን ከተማ መቀየር ፈልጌው አይደለም ግን እንደ ግዴታ እየሄድኩ ስለሆነ ከዚህ ችግር ለማምለጥ እየሄድኩ ስለሆነ፣ በቃ ልሰናበታት እና ከተገናኘን ከዚህ በኋላ ተገናኘን ነው። መገናኘት ካልቻለን ደሞ ያ ፈጣሪ ባለቀን እንገናኛለን። በቃ እንጠብቃት፣ እሷም እየመጣች ነው ለማላዋዩ

እንደነሽ እንትን ነው ያው እሱን ትደርሽበታለሽ። መጀመሪያ ሰላም በያቸው። እስቲ ደህና ናችሁልኝ? የኔ ውድ ቤተሰቦች ማለት የኔ ናችሁ ብዬ ነው። ወይ እግዚአብሔር ይመስገን በጣም ደህና ነኝ። በጣም ሶሪ፣ አቶቻችሁ ወይ በጣም ነው የምወዳችሁ። በጣም ነው ከሱ አስፈልጬ ትንሽ ጊዜም ላትገናኙም ልትገናኝም ስለምትችል በደንብ ሰላም በያቸው። የሚለው እንዴ ለምን ማንገናኘው? ለማንኛውም በጣም ነው መወዳጁ በጣም ነው በጣም በጣም በቃ እሺ፣ ኮፍያሽን አውልቂ ውስጥ ምንድን ነው እንዴ? እንደ ሀዘን ያው እንዴ የምሬ ነው በደንብ ቢውሽ እነሱም ኮፍያሽን ነው አሁን ፀጉሬ ተበላሽቷል። ማለት ሰው ልቆ ይበላሻል። እሺ እሺ ተረጋግተሽ ምናምን አንዴ እንድሰምኝና ያው ሳስተዋውቅሽ እነሱ ስለነበሩ የጠፋችም ምናምን የት ሄደችም ምናምን እንዳይሉኝ፣ አንዴ ላንቺም ለነሱም ልንገራቸው። ምን መሰለሽ ባለፉ የተፈጠረውን ነገር ምናምን አይተሻል። ምን እንደመጣብኝ የፍርድ ቤት ወረቀት ምናምን፣ የክስ ወረቀት እንደመጣብኝ አይተሻል። አብረን ያየ ነውም፣ አብረን እየተቀበልነው ማለት እና ያው ከመሬት ተነስቺ እዚህ ጋር ብጠፋብሽ እና የሆነ ስልሽ ህልምልም እንጃ ጥፍት እንዳልልብሽ ሁሉ ነገር ነግሪሽ፣ በእነሱ ፊት ነግሪሽ አውቀሽ ብጠፋብሽ ይሻላል። ዝም ብዬ ጥፍት ተከምልብሽ ብዬ ነው። እና ስልሽ እንጃ ከይዙ እንደምታስቢው ምናምን እዛ ጋር ወረቀት ትንሽ የወረቀት መምጣቱ አይደለም። ከይዙ ትንሽ ከበድ ያለ ነው ስልሽ ይሄ ነገር ከሮ የሚዞርና የሚሄድ ከሆነ፣ ስለዚህ ህይወቴን የሚያበላሽ አይነት ነገር ነው። በቃ እስከ ፍርድ የሚያደርስ ነገር ነው ማለት ነው። እና ልሰናበትሽ ነው የመጣሁት ማለት አላቅም፣ የት እንደምሄድ ቁርጡን በስርዓት እንዲህ እንዲህ ነው እንደዚህ አይነት ቦታ ነው የሚሄደው ምናምን ብዬ ልነግርሽ አልችልም። ለምን በዚህ ሰዓት እኔ በችግር አማርጬ የሚሄድበት ሳይሆን ከችግር የሚያወጣኝ ቦታ ነው የሚሄደው እና እንዲ ታርጌት እንደዚህ አይነት ቦታ ልሄድ ነው ብዬ ልልሽ አልችልም። ብቻ ወደ አንድ ቦታ ልሄድ ነው። ብቻ ከዚህ ከተማ ወጥቼ ልሄድ ነው። እዚህ ሆነ ችግሮች እየነገርኩሽ ነው። አሁንም ይሄ ነገር ይሄ ክስ ከሮ ከሄደ እኔ ላይ ፍርድ እና ህይወቴ ነው የሚበላሽው። ፍርድና የተለያዩ ነገሮች አሉ። እኔ በሙይ ውስጥ ያለ ሰው ስጠይቅ ይሄ ነገር ከሮ የሚዞር ከሆነ ፍርድና የተለያዩ ነገሮች አሉት ብለውኛል። እኔ ደግሞ በዚህ ሰዓት መታሰርን አይደለም ምንም ማየት አልፈልግም። እኔ ገዝ በዚህ ሰዓት መስራትና መለወጥ ፈልግ አይነት ወጣት ነኝ። እዚህ ጋር እስር ቤት መግባቱን በፍጹም አልፈልገው እና አንድ ያለኝ አማራጭ ከዚህ ከተማ መሄድ ነው። እንዲህ ብዬ ከተማ እዚህ ከተማ ሊሄድ ነው እዚህ እንትን ከተማ ሊሄድ ነው ልልሽ አልችልም እሱን እኔም አላቅም ብቻ ወደ አንድ ከተማ ለሄድ ነው እና ለዚህ ልሰናበትሽ ነው የመጣሁት። ይውልህ አሁን መሰናበት ነው የሚባል ነገር አይኖርም። እዚሁ ጠበቃ እንቀጥራለን ጎበዝ ጠበቃ ነገሩን በሚካሄድ መንገድ እናስኬደዋለን። ነገሮች እዚሁ ነው መፈታት ያለባቸው። ፊሽ ጠበቃ ምናምን አይደለም። ሩ ስሚኝ፣ ጠበቃ ምናምን አይደለም። ጠበቃ እኔም መቅጠር አላቃተኝም ግን ነገሩ እነሱ ከነ ማስረጃ ጋር ነው የሄዱት። እነሱም ገፍተውበት ከሄዱ ሁለት ወርም አንድ ዓመትም ሁለት ዓመትም ሶስት ዓመትም ቱን ለኔ አንድ ወር ራሱ ስር በጣም ብዙ ነው። ለምርመራ ራሱ አንድ ወር ቢያቆዩኝ ለኔ በጣም ብዙ ነው። ከስሬ ነው የምሰናከለው። እኔ ደግሞ ይሄን አልፈልገው። ስለዚህ እኔ እንደ መፍትሄ ያሰብኩት ከዚህ ሀገርና ከዚህ ከተማ መውጣት። በቃ እኔ መፍትሄ ያለኝ ይሄ ነው እና አሁን ሌላ እንድታስቆምኝ እንድታባብኝ ምናምን ተው፣ ሌላ ጠበቃ እንድንቀጥራለን ምናምን ምናምን እኔ ያለው ምንም አትሆንም እንድትኝ ሳይሆን በቃ ዝም ብዬ እንደነገርኩሽ መጀመሪያ ላይ ዝም ብዬ ከምጠፋብሽ ልሰናበትሽ ብዬ ነው የመጣሁት። እሺ እንድታስጨንቂኝ አትሄድም ምናምን እንድትኝ ሳይሆን ለአንዴና ለመጨረሻ ጊዜ ልልሽ አልችልም። ከዚህ በኋላም ልንገናኝም ላንገናኝም እንችላለን፣ ግን ልሰናበትሽ ነው የመጣሁት። መፍትሄ የለውም። ፕሊስ ስማኝ፣ ሌላ ምንም መፍትሄ የለውም እየነገርኩሽ ነው። አሁን ትሰናበችኛለሽ? ልሂድ። አልሰናበትም ወይ አብረን እንሄዳለን። ሄድ ካለብህ አብረን ነው የምሄደው። ወዴት ነው የምትሄጂው? ወደ ምትሄድበት። እንዴ ምን አይነት ቀልድ ነው የምትቀለደው? ድንገት መጥቼ እሄዳለሁ ምናምን ማለት ምን አይነት ቀልድ ነው? ስለዚህ ወደ ምትሄድበት ነገር ሁሉ አብረን እሄዳለሁ። እዚሁ ከሆንክም አብረን እንወጣዋለን። የምትሄድበት ቦታ አብሬ እሄዳለሁ። የትም አትሄጂም። በማያገባሽ ገብተሽ መጎዳት የለብሽም። አልጎዳ። እሺ እየሰማሽ ነው? እሺ እየሰማሽ ነው? በኔ መንገድ በኔ ችግር ገብተሽ እንድትጎጂ አልፈልግምአልጎዳም ፊሽ። እየነገርኩ ነው፣ እየሰማሽ ነው። እኔ ተጎዶት ይበቃል። ከዚህ በላይ ሌላ ሰው በኔ ችግር ደግሞ ሌላ ተጨማሪ ሰው እንዲጎዳ አልፈልግም። ስለራሴ ራሴ አውቃለሁ። አልጎዳም። እየነገርኩ ነው አይደልእኔ ደግሞ እየነገርኩሽ ነው። እነዚህ ሰዎች እንደምታስቢያቸው ቀላል አይደሉም። አይሁን እንኳን ላንቺ እኔ ለቤተሰብ ሰበይ ይፈራለሁ። በዚህ ሰዓት እንኳን አንቺን ጨምር ያንቺን ስትጎጂን ማየት ይቅርና ለቤተሰብ ይሰጋሉ፣ ሰጋለሁ በዚህ ሰዓት እንደምትታስበቹ ቀላል ቀለል አርገው አይደለም ዙሩን ይያከሩን ታሉ። እኔ ቀላል አይደለም ፊሽ በቃ ምንም ምንም ያህል ከባድ ቢሆን ነገር ይhallው ይዛን ቀንም አይደለ እስከይትም ድረስ ቢሆን አብረን ነው የምንሄደው። ድጋሚ ነገሮች ማብራራት አልፈልግም። ቤቲኛውም ሰዓት አልኩ ቤቲኛውም ሰዓት እና ሁኔታው እስካብረ ይሆነው ነው። እሺ እሩታ እየሰማሽ ነው አይሰማኩ አኔ አንድ ነገር ልንገርሽ፣ በእኔ ምክንያት ምንም እንድትጎጃ አልፈልግም። አልጎዳም እኔ ነኝማ።

እየሰማሽ ነው? ላንቺ ያዝኝ የሆነ ነገር ልበልሽ ብዬ ነው የመጣሁት። ዝም ብዬ ከምጠፋብሽ ብዬ ነው የመጣሁት እንጂ ተነስቼ ብን ብዬ መጥፋት አላቃተኝ። ልንገርሽና ልሂድ። ቢያንስ ልንገራት እቺ ልጅ የኔ ነገር ሲፈጠር አይታለች። የት ነብላ እንዳትጨነቅ ልንገራትና ልሂድ ብዬ ነው። እየሰማሽ ነው? ሰምቻለሁ፣ ግን ደግሞ በቃ አትሄድም። ብቻህን መሄድ የለብህም ለምሮ ማትረዳኝ። ብቻህን አትሄድም በእንደዛ አይነት ስሜት ውስጥ ሆነ ብቻህን ትቺ እንዴ ነው ምፈልገው? አንተስ ቆይ ምንድነው ሰው፣ አሁን ትሰናበችኛለሽ ወይስ ተሰናበት? ስማኝ የሆነ ይገባኛል ያለህበት ነገር ይገባኛል። እሺ አሁን ትሰናበችኛለሽ ወይስ ልሂድ? እኔ ዲስሪስፔክት አድርጌሽ ምን አረግጭሽ መሄድ ስላልፈለኩ ነው። አይሆንም፣ እምቢ ካልሽ ግን እሄዳለሁ። ሳንሰነባበት እንሂድ ወይስ በሰላም ተሰነባብተን እንለያይ? በእነሱ ቤት ይውላችሁ። በጣም ይቅርታ ጋይስ። በጣም እንትን እየተናደድኩ ነው እና እየሰማሽ ነው ሩት አሁንም ወደ ሌላ ነገር ውስጥ አትክተችኝ እኔ በዚህ ሰዓት የሚያስጨንቀኝ ሰው አይደለሁም በቃ መሄድ ካለብህ አብረን ነው የምንሄደው ብቻህን አትሄድም እሺ እኔ ደግሞ እሺ እኔ ደግሞ እየነገርኩሽ ማን አለ እሺ ከጠገብህ ማን ማን ምንድን ነው ማንም እንዲኖርም አልፈልግም አልሰናበትም ብለሻል አይደል አመሰግናለሁ አትጃጃል ፊሺ አትጃጃል ናናአናግረኝ አናግረኝ፣ እና ስጨርስ ነው የምንሄደው። ምትሰናበችኝ ከሆነ አትሰናበችኝ። እና ይኸውልህ፣ ስማኝ፣ አልሰናበትም። ስማኝ፣ አታናደኝ። በቃ መሄድ ካለብህ አብረን ነው የምንሄደው። እየሰማሽኝ ነው ሮታ? አሁንም አትሰናበችኝ ከሆነ እንዳት ይዥኝ እንዳት ነክ እንዳት ይዥኝ የትም። ፊሽ፣ ስማኝ፣ በቃ አብረን ነው የምንሄደው። መሄድ ካለብን አብረን ነው የምንሄደው የትም ድረስ ይሁን። ስማኝ መጀመሪያ ተረጋጋ፣ እናዋራኝ። እሺ፣ እሺ። አለቅህም፣ ልቀቂ፣ አለቀ። ሩታ፣ በቃ ስማኝ፣ በስነ ስርዓት አናግረኝ። እሺ፣ መሄድ ስለሌለብህ ነው፣ እየነገርኩሽ ነው በሰላም መለያየቱን። ስማኝ፣ ስማኝ፣ በሰላም እንዳትነክኝ እንዳትሽ እንዳታስቆምኝ። በቃ በሰላም መለያየቱን ምናምን አልፈልግሽ ማለት በሰላም መለያየቱን ሳልፈልገው ቀርቼ ነው እንዲመስል። ቆይ አንተ ምንድነው ምንድነው አንተ ለምንድን ነው እንደዚህ አግሬሲቭ የሆንክ ያለው? በስነ ስርዓት ተረጋግተ ማውራት አችልም? በቃ አትሄድም አይደለም እያልኩ ያለሁት ተረዳኸኝ? አብረን ነው የምንሄደው ከየትኛውም ድረስ ይሆናል። ሌላ ሀገር ሌላ ሀገር ምን አያገባኝም። እሱን አብረን ነው የምንሄደው? በቃ ተረጋጋና አዋራኝ። አንተ መጀመሪያ እንዴ ለምንድነው እንደዚህ ቶሎ እየተናደድክ ያለኸው? እየሰማሽኝ ነው። እንዳታስቆሚ ሩታ እየነገርኩሽ ነው። ይሁሌ ምን እንዳታስቆሚ ከሆነ እስከ መጨረሻው ሄጄ አስቆማለሁ። እሺ ስማኝ። ንሳ አውራኝ፣ አውራኝ። ኧረ ሩታ ምን ሆነሽ ነው? ተይኝ፣ ተይኝ እያልኩሽ ነው። እየሰማሽ ነው አይደል? ተይኝ። ከአንቺ ሌላ የሚያስጨንቀኝ ብዙ ነገር አለ። ተይኝ። እኔ በሰላም አክብሬሽ ነው የመጣሁት አይደል በሰላም አክብሬሽ እንሰነባበት ብዬሽ ነው የመጣሁት አይደል? ስማኝ፣ አሁንም ቢሆን አትሄድም። እሺ፣ ስለመታኸኝ ፈቅድልሃለሁ ማለት አይደለም። መሄድ እስካለብን ድረስ አብረን ነው የምንሄደው? እየሰማሽ ነው አሩታ፣ በሰላም ተሰናብች እየነገርኩሽ ነው፣ በሰላም ተሰናብች በጥፊ ምን አርጌ ማለት ምን አትሄድም ስላልኩ እኔ እሺ ሩታ እኔ፣ በዚህ ሰዓት ይሄ የሚያስጨንቀኝ አይነት ሰው አይደለሁም። አሁንም በጣም አግሬሲቭ እያረግሽኝ ነው፣ በጣም አግሬሲቭ እያረግሽኝ ነው። በቃ ተይኝ፣ ልሄድበት ነው ያልኩት። እኔ በቃ በሰላም ተሰናበችኝ። እንደሆነ ተሰናበች። ደግሜ ልንገር፣ አልሰናበትም ማለት አትሄድም። አሁንም ምታኝ፣ ድጋሚ ምታኝ። ይኸው አጠገብህ ነኝ አይደለ? ምታኝ፣ ምታኝ፣ ምታኝና ሂድ። እኔ አሁንም አንቺ ላይ እጅሽም እጄን ምናም ማንሳት ፈልጌ አይደለም ሩታ። በቃ ነገርኩህ፣ ምታኝና ሂድ። አንቺ የሚያለው ልምድ ነው፣ አንተ መማታት ልምድ ነው። ድጋሚ ሌላ ሌላ ምት ድጋሚ ሌላ ክስ። ይሄን ነው ከራሴ ጋር አንቺ ላይ ማንሳት ፈልጊ አይደለም። በቃ ከዚህ በላይ አንቺ በኔ ምክንያት እንድትጎጂ አልፈልግም። ተይኝ። አይ ነው ጎዳለው ነው ከአንተ ጋር ፈልጓል አልፈልገውም። በቃ መሰናበቱን አልፈልግም እሺ፣ ብቻን ተይኝ። አልፈልግም አልፈልግም፣ ብቻን ተይኝ ሩታ። አልፈልግም ብቻን ተይኝ። በቃ አመሰግናለሁ። እሺ፣ እየሰማሽ ነው አይደል? እየሰማሽ ነው ሩታ? አመሰግናለሁ። በቃ አብረሽኝ ለመሆን ከጎኔ ለመሆን ነው የምትፈልጊው አይደል? አመሰግናለሁ፣ በቃ ስላሰብሽልኝ ምናምን አመሰግናለሁ። ግን እኔ አልፈልግም አብረሽኝ እንድትሆኚ አብረሽኝ እንድትጎጂ ምናምን አልፈልግም። እስካሁንም አብረሽኝ ስለነበርሽ ምናምን አመሰግናለሁ ሩታ። ከዚህ በላይ እንድትጎጂ አልፈልግም፣ ተይኝ አልጎዳም አይደለም። አልጎዳም አይደለም በኔ በኩል ያለው ጉዳቴ ነኝ ነኝ የማውቀው አይደለ አልጎዳም ካንተ ጋር እጂ ደግሞ ምንም ብጎዳም አይከብደኝም። እኔ ለምንድነው አንተ እየተረዳ ይሄኛሉ ነው? ለምንድን ነው ለምንድን ነው አንተ ማሰብ የምትፈልገውን ነገር ብቻ የምታስበው? ለምንድነው አንዴ እንኳን ለኔን ማሰማኝ? እንዴ ሁሌ አንተ ያልከው ነገር ብቻ ነው የሚሆነው? አሁን አንዴ ስሚ አንዴ ስሚ። በቃ ተይኝ፣ ከመንገዴ ውጪ ተይኝ። እኔ የምጎዳው ነኝ አይደል? ራሴ እጎዳ አለሁ። አመሰግናለሁ እስከሆነም ስላገሽ እንኩም ምንም አላልኩም። ጉዳትህን አብሬ ልትጎዳ ኮን ያለ እንድትጎጂ አልፈልግም። በቃ እንድትጎጂ አልፈልግም። በእኔ ምክንያት እንድትጎጂ አልፈልግም። እንኳን አንቺ ማንም በእኔ ምክንያት እንድትጎዳ አልፈልግም። እየሰማሽኝ ነው አይደል? እንዳትከተኝ እንዳታስቆሚ ሳይ መሽን እንደነቃ ደጋግማ ጠየቀ።